ሰላም፣ ሰላም ውድ ቤተሰቦች እንዴት ቆያችሁ? እንዴት ከረማችሁ? ስራ መግባት መውጣት ሁሉ ሰላም፣ ሁሉ ሰላም ያደረገን እግዚአብሔር ይመስገን። እናንተ እንድናችሁ አላችሁ ወይ? ስራ መግባት መውጣት ሁሉ ሰላም፣ ሰላም ያደረገን እግዚአብሔር ይመስገን። ዛሬ ሳምቡዛ ይዤላችሁ መጥቻለሁ። ሳምቡዛ መጠቀላል እና ማስራት ይዤላችሁ መጥቻለሁ እና አበረታቱኝ። ሰብስክራይብ፣ ላይክ አርጉኝ እና አበረታቱኝ ጠፍቻለሁ በስራ ምክንያት በጾም ምክንያት ጠፍቻ ያለውና፣ ዛ እስቲ አበረታቱኝ። የጠፋውት ቅርታ፣ ጠፍቻ ያለው የቻይናል ቪዲዮን አላቀኩትም እና ሰብስክራይብ እያደረጋችሁ አበረታቱን፣ ሄር አርጉ እላችኋለሁ። ውድ ወንድሞች ቶቼ፣ የኢትዮጵያውያን እና ኤርትራውያን አመሰግናለሁ። ሁላችሁን ወዳችኋለሁ እና አበረታቱኝ፣ ሰብስክራይብ ላይክ አርጉን። እና እዚህ ግባቶች የተጠቀምኩት በግዶኒስ ከዝበራ እና የነጥሽ የቀይ ሽንኩርት ቅጠል ማለት ነው። አንድ ፍሬ ቃሪያ እና ቱም የቤት አለውን ከዝበራ፣ ሁሉም ነገር የቤት አለው፣ የተደረቀ ከዝበራ ተፈጭቶ የተቀመጠ ከዝበራውንም ይህ ቤት አለውን ማጅ ሳይቀር ሁሉም ነው የተጠቀምኩት። በጣም ይጣፍጣል፣ ተጠቀሙ እና ከዚህን በፊትም አንዴ ቃል ነበረ፣ አልተመቸኝም ከሴትዮ ጋር ስለሚሰራ እና አይማችም እና በጣም ምርጥ ነው ተጠቀሙ እና ቤተሰቦች፣ የማታውቁ ልጆች ካላችሁ አሪፍ ነው በጣም ስለዚህ ተጠቀሙ። ይላለ ውዶች በጣም ምርጥ ነው ተጠቀሙ። ቤተሰቦቼ፣ ኢት ወንድሞቼ ይላችኋለሁ። አበረታቱኝ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሁኑ ላቸ አለው ውዶች፣ አበረታቱኝ መዳም ቅማም ነኝ ቤተሰቦቼ እና

በዚህ አንድ ማንኪያ ታቸዋል። በጣም ምርጥ ነው፣ ተጠቅሙ ሞክሩት። አሪፍ ነው። በጣም እነሱ በጣም ነው የሚወዱት። እነሱ ይወዳሉ፣ እና አሪፍ ነው አንዳንዴ ማንኪያ ብዙ፣ አንዳንዴ ማንኪያ ነው የምታረጉ። እና እንዴት ናችሁ? አላችሁ ወይ? ሁላችሁም ደህና ናችሁ? የእኔ ቤተሰቦች ፍቅር የሆናችሁ ቤተሰቦች

በሳህን ምናምን የሚያረጉት አሉ የሚያረጉትም አሉ ግን እኔ በእጅ ነው የምጠቀመው። እንግዲህ ለኔ በእጅ ቀላል ነው። እዚሁ ማለት ነው፣ አንድ ላይ በጣም ምርጥ ነው። በጣም ነው የሚጣፍጥ። ሁሉም ነገር ተጨምሮበታል እና እኛ ቤት ሴትዮዋም በጣም ትወዳለች እላቸዋለሁ። እና ለጾም በጣም ምርጥ ነው ይባላል። ውድ ቤተሰቦች፣ የአባራታቱን አባራታቱን አሪፍ አሪፍ ቪዲዮ ይዤላቸው ይመጣሉ፣ ውድ ቤተሰቦች።

ከአሁን በኋላ አሪፍ አሪፍ የሆነ ቪዲዮ ይላችሁ ይመጣሉ፣ ውድ ቤተሰቦች እና ከዚህ ሂደት ሄደን ኢትዮጵያ ስንሄድ አሪፍ አሪፍ ቪዲዮ ይዘን እንመጣለን። ይሄ ይመጣሉ ቤተሰብ ላችኋለሁ፣ ውድ ቤተሰቦች እና እናንተ ባትኖሩ ማን ሰፖርት ማን ያረጋል እናንተ ናቸው። ሰፖርት ምታረጉን እና ላይክ እያረጋችሁ ሼር እያረጋችሁ፣ እስቲ ከዚህ ሄደን ለራሳችን ሚሆን ነገር ለራሳችን አጣቃቁመን ለራሳችን እንሆናለን ቤተሰቦች። ለእኛም ለኛም ተራ ይድረሰን። ሲገት ይፈቃል የሰው ከሽና የሰው ፊት ይበቃል እና በጣም አስቸጋሪ ነው፣ ሲደት ስለዚህ፣ እስቲ እግዚአብሔር ለእኛም ይህልን ለኛውም ተራ ይድረሳል። ከዚህ ወጥተን እረፍት የምናገኝበት ቀን እያ እግዚአብሔር እያመጣልን፣ ይሄ ነው የምንለው ሌላ ምን እንላለን? ገቤ ለሀገራችን ሰላም ያብቀን፣ ከስደት ከመከራ ከጭንቀት ከዋይታ፣ ሁሉም ነገር በሰላም ከእናት ከአባት ጋር ያገናናን ጸሎት። ሁሌ የኔ ጸሎት ይሄ ነው እና ምን እንላለን ቤተሰቦች? የሁላችሁም ጸሎት ነው፣ የሁላችሁም ምኞት ነው። ይሄ አይታቸዋል ብዙ ነው የተቀላልኩት ከእናንተ ጋር እያወራሁ ብዙ ነው የተቀላልኩት።

ማን ይረዳናል ኢትዮጵያዊነት አንድነት ነው ዛሬ ጉሏችሁ ከእናንተ ከእኛ ጋር እየሆነ አብለን እንብላ፣ አብረን እንጠጣ። ቤተሰብ የሙስሊም ይቶች፣ ክርስቲያን ይቶች ሁላችሁም ፈጥራ እንብላ አንድ ላይ ጋር ብዛለው፣ ዛሬ ነው ከኛ ጋር ውሏችን፣ ከኛ ጋር እየሆነ አሪፍ ቆይታ እንቀበላለን። ድምፅ ደብዣለሁ። ከእናንተ ጋ እያወራሁ ጨረስኩት። እና ይኸው ጨርሻለሁ፣ ቤተሰብ ይሄን ይመስላል። እና በዚህ መልኩ ጨርሻለሁ፣ እና በጣም አሪፍ ነው። አሁን ሰዓቱ እየደረሰ ስለሆነ እንትን ጠብሳለሁ፣ እና ትንሽ ቆይ ቆይቼ ተመልሼ እመጣለሁ። እስከዚያ አብራችን ቆዩ። ሲጨርሱም አሳያችኋለሁ። ቤተሰብ በጣም ምርጥ ነው። አይታችኋል። በጣም ምርጥ ወኘ ተጠቅሟል። ከእናንተ ጋር እያወራሁ ያው ጨረስኩት፣ ተመልሼ እመጣለሁ እና ቤተሰብ በዚህ መልኩ እየጠበስኩ ነው ሳምቡሳይን ማለት ነው። እና ናሩ ቀስ አድጌ እንዳያህር ማለት ነው። እንዳያህር ናሩን ቀስ አድጌ ትንሽ አድጌ ከፍቼ ነው እየጠበስኩ ያለ እዚህ፣ በዚህ መልኩ ይሄን ይመስላል። ወደታችሁት ወይስ ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት አርጎ አስተያየት ኮሜንት ጻፉ። እና ይህንን ይመስላል። እናም በጣም ምርጥ ነው። አይታችኋል። ሲራኩ እየጠበስኩ ነው። ሰዓቱም ደረሰ ስለሆነ ይህንን ይመስላል። ውዶች ማሮች፣ ፍቅሮች ሁሉ ነገሮች እዚህ ደሞ እዚህ ደግሞ እየጠበስኩ ነው እና በጣም አሪፍ ጊዜ አሳልፈናል። ስለቆያችሁ ከኔ ጋር አብሬ ስለቆያችሁ በጣም ደስ ብሎኛል። እስካበ ከእናንተ እና አሁን ሳቱ እየደረሰ ስለሆነ ቢ በቃል ቻው ቻው። ዳና ቆዩል። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ቤተሰብ መልኩ አይታችሁ ያምራል። በጣም ነው የሚያምረው ነው በጣም ነው የሚያምረው። አይታችሁ እሳቱን እንዳያር ቀሳሪኬ እሳቱ እንዳይበዛ እንዳይ እሳቱ ሲጨመር እንትን ውስጡ አይገባም ማለት ነው። ዘይት ዘይት ውስጡ አይገባም። ለምን እሳት ሞቅ ሲለው ረሽ ብሎ በቃ ወዲያውኑ ለብ የሚያደርገው ስለዚህ እሳቱን ቀሳሪ ገን ስንሰራ በደንብ ነው እንትን ምሎ እና ከሌሩም ያምራል በዚህ መልኩ ተዘጋጅተዋል ላችኋለሁ። ውዶች በጣም አሪፍ ነው እና ላይክ፣ ሰብስክራይብ፣ ሼር አድርጉ እና አበረታቱ እንላችኋለሁ። ውድ ቤተሰቦች ገበያ ከእናንተ ጋር ይሁን። ቻው ቻው። አሪፍ ጊዜ በጣም አሳልፈናል እና አሪፍ አሪፍ ቪዲዮ ቪዲዮች ይመጣሉ ብዬ አስባለሁ። ኢንሻአላህ እግዚአብሔር እግዚአብሔር እናንተንም ይጠብቃችሁ። አመሰግናለሁ፣ ስለተከታተላችሁኝ አመሰግናለሁ። ኮሜንት አስተያየት ጻፉልኝ፣ ኮሜንት ጻፉልኝ እና እግዚአብሔር ከእናንተ ጋር ይሁን። ቻው ዳና ሁኑልኝ።